በጓዳችሁ መደርደሪያ ላይ የምታገኙት የቆርቆሮ ቱና በውስጧ ውቅያኖሶችን፣ ፋብሪካዎችን አስደንጋጭ አመራረት የተሞላበት ረጅም ጉዞ ይዛለች። የታሸገ ቱና ዓለም አቀፍ ገበያ በአመት ከ10 ቢሊዮን ዶላር በላይ ዋጋ እንዳለውና በየቀኑ በሚሊዮን የሚቆጠሩ ጣሳዎች ጥቅም ላይ እንደሚውሉ ያውቃሉ። ዛሬ የታሸገ ቱና እንዴት እንደሚዘጋጅ ወደሚያሳየው አስደናቂ ዓለም ውስጥ ዘልቀን እንገባለን። አሳው ከተያዘበት ቅጽበት አንስቶ በለመድ ነው የብረት ዓሳ ውስጥ እስከሚታሸግበት ሰዓት ድረስ ከዚህ የጓዳችን ቤተኛ ምግብ በስተጀርባ ያለውን የአመራረት ጉድ ዛሬ እናስቃኛችኋለን። በቅድሚያ ግን ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ አይዘንጉ። ቪዲዮውን ለወዳጅ ሼር ማድረግ ደግሞ ቅድሚያ ያደርጉት። ሰፊ በሆነ የቱና ማቀነባበሪያ ፋብሪካ መግቢያ ላይ ቆማችኋል። አየሩ በተለያዩ የማሽኖች ድምፅና በቀላል የባህር ሽታ ታውዷል። ተቋሙ ከማይዝግ ብረት በተሰሩ ማጓጓዣዎች፣ በእንፋሎት በሚወጡ ገንዳዎች እና በፍጥነት በሚንቀሳቀሱ ነጭ ዩኒፎርም የለበሱ ሰራተኞች የተሞላ ነው። የአሳውን ትኩስነት ለመጠበቅ ግዙፍ የማቀዝቀዣ ክፍሎች አንዱን ግድግዳ ይዘው ተደርድረዋል። ይህም አሳውን በዜሮ ዲግሪ ሴንቲግሬድ ቅዝቃዜ ላይ ያቆየዋል። ከላይ የማጓጓዣ ቀበቶች ፋብሪካውን በመጠምዘዝ ቱናውን ከአንዱ ጣቢያ ወደ ሌላው ያደርሳሉ። ይህ አነስተኛ ስራ አይደለም። አንዳንድ ፋብሪካዎች በቀን እስከ 100 ቶን ቱና ያቀነባብራሉ። ይህም በሺዎች የሚቆጠሩ ጣሳዎችን ለመሙላት በቂ ነው። እያንዳንዱ እርምጃ በጊዜ የተገደበ የተለካና የተስተካከለ ሲሆን ይህም በእያንዳንዱ ጣሳ ውስጥ ያለው ዓሳ ደህንነቱ የተጠበቀ ጣፋጭና ለማዶ ዝግጁ መሆኑን ያረጋግጣል። ጉዞ የሚጀምረው ከፋብሪካው ከረጅም ጊዜ በፊት ነው። በሰፊው ውቅያኖስ ውስጥ በግዙፍ መረቦች ወይንም በረዣዥም የማስገሪያ መጠንቆች የታጠቁ የዓሳ ማጥመጃ መርከቦች እንደ ስኪፕ ጃክ፣ አልባኮር ወይንም ቢጫ ክንፍ ቱና ያሉ ለጣሳ ተመራጭ የሆኑ ዝርያዎችን ይይዛሉ። አሳዎቹ ከተያዙ በኋላ ትኩስነታቸውን እንደተጠበቀ ለማቆየት ከመርከቡ ላይ በኔጌቲቭ 18 ዲግሪ ሴንቲግሬድ በፍጥነት እንዲቀዘቅዙ ይደረጋሉ። ወደ ፋብሪካው ሲመለሱ ቱናዎቹ ግዙፍ በሆኑ የቀዘቀዙ ብሎኮች ይደርሳሉ። አንዳንዶቹ እስከ 50 ኪሎ ግራም ይመዝናሉ። እነዚህ ብሎኮች ጥራታቸውን እንደጠበቁ ለማቆየት ወደ ማቀነባበሪያ ከመግባታቸው በፊት በቀዝቃዛ ውሃ ውስጥ እንዲቀልጡ ይደረጋል። ጥሬ እቃዎቹ ቀላል ግን ወሳኝ ናቸው። ከቱናው በተጨማሪ ውሃ፣ ጨው፣ ወይንም ለማሸጊያ የሚሆኑ እንደ የወይራ ወይንም የሱፍ አበባ ዘይቶች አሉ። አንዳንድ ጣሳዎች መረቅ ወይንም ጣዕም ሰጪ ነገሮችን ሊይዙ ይችላሉ። ነገር ግን ዋናው አሳው ነው። ፋብሪካው ቱናውን የሚያገኘው እንደ የባህር ሃብት ጥበቃ ባሉ ድርጅቶች ከተመሰከረላቸው የአሳ አስጋሪዎች ሲሆን ይህም ውቅያኖሶች ለወደፊት ምርት ጤናማ ሆነው እንዲቀጥሉ ያረጋግጣል። ማንኛውም የመቁረጥ ሥራ ከመጀመሩ በፊት አሳዎቹ በመጠን በጥራትና በዝርያ ይመረመራሉ። ምርጦቹ ብቻ ናቸው ወደ ቀጣዩ ሂደት የሚያልፉት። አሁን ቱናው ከሙሉ አሳነቱ ተነስቶ በጣሳ ውስጥ ወደ ታሸገው ምርት ሲቀየር በፋብሪካ ውስጥ ያለውን ጉዞ ደረጃ በደረጃ እንከታተል። የቀለጠው ቱና ወደ ማጓጓዣ ቀበቶ ይጫናል። ከዚያም ብቁ ሰራተኞች ወይም አውቶማቲክ ማሽኖች ስራቸውን ይጀምራሉ። በግዙፍ መቁረጫዎች የአሳው ራስ፣ ጅራት እና ክንፎች ይወገዳሉ። ከዚያም ሆድ ዕቃው ይወጣል። ይህም የውስጥ አካላትን በማስወገድ ስጋ ያለበትን አካል ብቻ ያስቀራል። ይህ ሂደት በጣም ፈጣን ነው። አንዳንድ ፋብሪካዎች በሰዓት አንድ ሺህ አሳዎችን ማጽዳት ይችላሉ። ሆኖም ቆሻሻው አይባክንም። ራሶችና ሌሎች ክፍሎች ብዙውን ጊዜ የእንስሳት መኖ ወይንም ማዳበሪያ ለማምረት ይላካሉ። በመቀጠል የጸዳው ቱና ወደ ግዙፍ የእንፋሎት ማብሰያዎች ይጫናል። እነዚህ የኢንዱስትሪ ምድጃዎች አብዛኛውን ጊዜ እንደ ትንሽ ክፍል የሚያክሉ ሲሆኑ እንደ መጠኑ በመወሰን አሳውን በመቶ 100 ዲግሪ ሴንቲግሬድ አካባቢ እስከ 2 ሰዓት ድረስ ያበስሉታል። ይህ ደረጃ ወሳኝ ነው። ስጋውን በማጠንከር ከአጥንትና ከቆዳው ለመለየት ቀላል ያደርገዋል። እንዲሁም ማንኛውንም ባክቴሪያ ይገድላል። የበሰለው ቱና እንፋሎት እያወጣ ይወጣል። ብር ማቅርፊቶቹ አሁን ደብዝዘዋል። ነገር ግን ስጋው ለስላሳና ለቀጣዩ ደረጃ ዝግጁ ሆኗል። ከዚያም የበሰሉትና ወደ ስጋ ማውጫ ቦታ ይንቀሳቀሳል። በአንዳንድ ፋብሪካዎች ሰራተኞች ቆዳውንና አጥንቱን በጥንቃቄ ለማስወገድ ስለ ስለተንቢላዎች ይጠቀማሉ። ይህም ስጋውን ወደ ንጹህ ስጋዎች ይለያል። በከፍተኛ ቴክኖሎጂ በሚሰሩ ፋብሪካዎች ውስጥ ጨረር የተገጠመላቸው ማሽኖች ይህንን ስራ የቅዶ ጥገና ሐኪምን በሚፎካከር ትክክለኝነት ያከናውናሉ። ስጋዎቹ በጥራታቸው ይደረደራሉ። ምርጥ ቁርጥራጮች ለሙሉ ቁራጭ ወይንም ሶሊድ ፓክ ጣሳዎች፣ ትናንሽ ቁርጥራጮች ደግሞ ለትልልቅ ቁርጥራጭ ቸንክ ወይንም ፍርፋሪ ፍሌክቱና ይሆናሉ። ማንኛውም ጥቁር ስጋ ወይንም እንከን ያለበት ክፍል ዝቅተኛ ደረጃ ላላቸው ምርቶች ይመደባል። አሁን የቱና ስጋዎች ከጣሳዎቻቸው ጋር ለመገናኘት ዝግጁ ናቸው። ከቀጭን ብረት የተሰሩና ለምግብነት ተስማሚ በሆነ ቀለም የተሸፈኑ ባዶ ጣሳዎች በሺዎች እየተንከባለሉ ይመጣሉ። እያንዳንዱ ጣሳ በትክክለኛ መጠን ቱና ይሞላል። በተለምዶ እንደ ምርቱ አይነት ከ100 እስከ 200 ግራም ይሆናል። ማሽኖች ወጥነትን ለማረጋገጥ መጠኑን ይመዝናሉ። አንዳንድ የማምረቻ መስመሮች በደቂቃ 50 ጣሳዎችን ያሽጋሉ። ከዚያም ሰራተኞች ወይም አውቶማቲክ ሲስተሞች እንደ ምርቱ ስያሜ መሰረት ማሸጊያውን ፈሳሽ ውሃ፣ ጨዋማ ውሃ ወይንም ዘይት ይጨምራሉ። ለጣዕም የተጨመረባቸው አይነቶች እንደ ሎሚ ጭማቂ ወይንም ቃሪያ ያሉ ጥረ ነገሮች ሊደባለቁ ይችላሉ። ከተሞሉ በኋላ ጣሳዎቹ አየርን ለማስወገድ ና መበላሸትን ለመከላከል በቫኪዩም ሂደት ክዳናቸው ይታሸጋል። የታሸጉት ጣሳዎች ከዚያ ወደ ሪቶር ይገባሉ ይህም እስከ 121 ዲግሪ ሴንቲግሬድ በሚደርስ የሙቀት መጠን ለአንድ ሰዓት ያህል የሚያጸዳቸው ግዙፍ የግፊት ማብሰያ ነው። ይህ ሪቶርቲንግ በመባል የሚታወቀው ከፍተኛ የሙቀት ሕክምና ቱናው ያለምንም መከላከያ ኬሚካል ለአመታት በመደርደሪያ ላይ እንዲቆይ ያረጋግጣል። ይህ ጥንቃቄ የተሞላበት ሚዛን ነው። በጣም ትንሽ ሙቀት ለብክለት ያጋልጣል፣ በጣም ብዙ ሙቀት ደግሞ አሳውን ሊያበላሸው ይችላል። ከቀዘቀዙ በኋላ ጣሳዎቹ ለጥርስ ወይንም የተሳሳተ አስተሻሸግ ይመረመራሉ። ያለፉት ይጸዳሉ፣ ስያሜ ይለጠፍባቸዋል እና ለክትትል የሚረዱ የምግብ ኮዶች ይታተሙባቸዋል። ስያሜዎቹ ብዙውን ጊዜ በቀለማት ያሸበረቁና የምርት ስሙን የሚወክሉ ሲሆኑ በሰዓት በሺዎች የሚቆጠሩ ጣሳዎችን በሚያቀነባብሩ ከፍተኛ ፍጥነት ባላቸው ማሽኖች ይለጠፋሉ። በመጨረሻም ጣሳዎቹ በካርቶን ሳጥኖች ውስጥ ተጭነው በዓለም ዙሪያ ላሉ መደብሮች ለመሰራጨት ዝግጁ ይሆናሉ። ከመደምደማችን በፊት ላፍታ ቆም ብለን ሰፋ ያለውን ምስል እንመልከት። የቱና ዓሣ ማጥመድ ከመጠን በላይ በማጥመድና ሳይፈልጉ የሚጠመዱ ሌሎች የባህር እንስሳትን ባይካች በማስከተል ትችት ሲሰነዘርበት ቆይቷል። ዘመናዊ ፋብሪካዎች የአካባቢ ተጽዕኖውን ለመቀነስ ብዙውን ጊዜ ከዘላቂ የአሳ አስጋሪዎች ጋር ይሰራሉ። አንዳንዶች በዱላና በመንጠቆ የሚደረግ ዓሣ ማጥመድን ይጠቀማሉ፣ ይህም ሳይፈልጉ የሚጠመዱ እንስሳትን ይቀንሳል። ሌሎች ደግሞ እያንዳንዱ ጣሳ ወደ ምንጩ መመለሱን ለማረጋገጥ በሚያስችሉ የክትትል ሥርዓቶች ላይ ኢንቨስት ያደርጋሉ። እንግዲህ ይኸው ነው የታሸገ ቱና ከሰፊ ከሰፊው ውቅያኖስ እስከ ፋብሪካው ወለል ከዚያም ወደ ሳህናችሁ የሚደርስበት አስደናቂ ጉዞ። በጥልቁ ባህር ውስጥ እንደሚያብረቀርቅ አሳ የጀመረው ጉዞ በከፍተኛ ጥንቃቄ የተቀነባበረ ሂደትን ያልፋል፦ ማጽዳት፣ ማብሰል፣ ካጥንት መለየት፣ ማሸግ፣ መክደንና ማከምን። ይህ ሁሉ የሚደረገው ለመጠቀም ምቹ ገንቢና ለረጅም ጊዜ የሚቆይ ምርት ለማቅረብ ነው። በሚቀጥለው ጊዜ የቱና ጣሳን ሲከፍቱ በእያንዳንዱ ጉርሻ ያለፈውን ሂደት ያስታውሱ። የታሸገ ቱና እንዴት እንደሚሰራ ያሳየንበትን ይህን ጥልቅ ዳሰሳ ከወደዳችሁት ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ እና በቀጣይ የትኛውን ምርት እንድናቀርብ እንደምትፈልጉ በአስተያየት መስጫ ሳጥን ላይ ንገሩን። እስከዚያው ድረስ መልካም ቆይታን ተመኘን።